ጤና ይስጥልኝ በያዝ ነው የክረምቱ የተጫዋቾች ዝውውር መስኮት ማን ዩናይትድ በጊዜ እንግዲህ ለአሞሪም ሲስተም የሚሆኑ ተጫዋቾችን በማስፈረም ላይ እንደሚገኝ ይታወቃል ቀደም ብሎ የወልቭሱን ብራዚላዊ ማቴያ ኩንያን ወደ ቡዱ ማምጣቱ የሚታወቅ ነው ከብሬንፎርድ ደግሞ ብሪያን እምቤሞን ለማምጣት ጥረት ላይ ይገኛል አይ ቲንክ የጊዜ ጉዳይ ነው እንጂ ወደ ክለቡ መምጣቱ አይቀርም እምቤሞ መግባት የሚፈልገው ማን ዩናይትድ መሆኑን በግልጽ አስቀምጦ እንግዲህ በዋጋ ጉዳይ ላይ ድርድር እያደረጉ ይገኛሉ። ኩኛ ወደ ዩናይትድ ከመጣ በኋላ በዋናነት ወልቭስን በነበረ ጊዜ በጋሪ ኦኔልም ስር፣ በቪቶር ፔረራም ስር በሶስት ሴንተርባክ የሚጫወት ቡድን ስለነበረ ወልቭስ ማቲያ ኩኛ የግራ ስር ቁጥር ሚና ይዞ ነበር ሲጫወት የነበረው እዛም ላይ በጣም ስኬታማ ነበር ማለት ነው። ያለፉትን ሁለት ሲዝኖች በጣም ጥሩ ነበር። ያለፈው ሲዝን ደግሞ በተለይ አዘናቂ ጊዜ ነው ያሳለፈው ማለት ነው። ስለዚህ ወደ ዩናይትድ ከመጣ በኋላ ያለምንም ጥያቄ በዛች የግራ አስር ቁጥር ቦታ ላይ ከአጥቂው ጀርባ የሚገኝበት ቦታ የእሱ እንደሚሆን ግልጽ ነው። ምቤሞ ደግሞ ወደ ክለቡ ሲመጣ የቀኙን አስር ቁጥር ቦታ እንደሚይዝ ምንም ጥያቄ የሚኖረው አይመስለኝም። እዛ ቦታ ላይ በአብዛኛው አማዲያሎ ሲሰለፍ ተመልክተናል። ከአማዲያሎ ውጪ ሌሎች ተጫዋቾች ሲሰለፉም ተመልክተናል ኦፍኮርስ በዛ ቦታ ላይ ነገር ግን አማዲያሎ በጣም ኢፌክት በተወሰነ መልክ ጥሩ ሆኖ የተመለከትንበት አንደኛው ቦታ እዛ ነው ከቀኝ ዊንግ ባኩ በተጨማሪ ማለት ነው ነገር ግን ኢንቤሞ ከመጣ በኋላ የቀኝ አስር ቁጥርን ቦታ እሱ ነው ሊይዝ የሚችለው ማለት ነው አሁን በዚህ ውስጥ የሚጎዱ ተጫዋቾች ይኖራሉ ነገር ግን ለዛሬ የበለጠ ከቡድኑ ያለፉ ጊዜያቶች ወሳኝ ተጫዋች ክረምትም ከሳውዲ ከአልሂላል ትልቅ የናዘዋውር ጥያቄ ቀርቦለት ትቶ ወደ ማን ዩናይትድ መቅረትን የወሰነው ፖርቹጋላዊው እንግዲህ ብሩኖ ፈርናንዴዝ ከሱ አንጻር ምን አይነት ቦታ ነው በዚህ ስብስብ ውስጥ ሊኖረው የሚችለው ምን አይነት ሚና ነው ሊኖረው የሚችለው የሚለውን የተወሰነ ነጥብ ለማንሳት ነው። እንግዲህ ቀላል የማይባሉ የማን ዩናይትድ ደጋፊዎች ኦፍኮርስ ብሩኖ ፈርናንዴዝ ቡድኑን ከቡድኑ ጋር ከተለያዩ በኋላ ምርጡ ግዢ ተብሎ ቢጠየቁ አብዛኛው ብሩኖ ፈርናንዴዝ እንደሆነ አብዛኛው ይስማማበታል ብዬ አስባለሁ። ከመጣም ጀምሮ ስ በየአመቱ አስደናቂ የሆነ የቻንስ ክሬሽን ቁጥሮች ነው የሚያስመዘግበው ቡድኑ ጥሩ በማይሆንበት ጊዜ ማለት ነው። እና ለቡድኑ በጣም ወሳኝ እንደሆነ በተለይ ማጥቃቱ ላይ ወይም ፈጠራው ላይ በጣም ወሳኝ ተጫዋች እንደሆነ ሁሉም የሚስማማበት ነው። እንደዛም ሆኖ ሳለ ግን ብሩኖ ከሳውዲ ትልቅ ገንዘብ በቀረበለት አጋጣሚ አንዳንዶች ወሳኝነቱንም እያመኑ ነገር ግን ቡድኑ ብሩኖን እየፈለገ ነው የሆነ ስትራክቸር እንዳይዝ አንደኛው እንደ እንቅፋት አድርገው የቆጠሩት ቡድኑ ብሩኖ ላይ በጣም እንዲያጠነጥን አስገዳጅ ሁኔታ ስለተፈጠረ ነው። ብሩኖም የበለጠ ፍሎሪሽ ሊያደርግ የሚችለው በእንደዚህ አይነት አጋጣሚ በመሆኑ ምክንያት የሚመች ስትራክቸር ለመስራት አልተቻለም። ስለዚህ መውጣቱ የገንዘቡም ለክለቡ ጥሩ ጥቅም የሚያስገኝ እንደ መሆኑ መጠን እየተፈለገ ቢሆን ብሄድ ጥሩ ነው ያሉ ደጋፊዎች ነበሩ። ሌሎች ደግሞ አይ የቡድኑ ወሳኝ ተጫዋች፣ ያለሱ ይሄን ቡድን ማሰብ አስቸጋሪ ነው ብለው ቡሩኖ በመቆየቱ የተደሰተዋሉ። እንግዲህ ቡሩኖ ከቡድኑ ጋር መቆየቱ እርግጥ ሆኗል። ሲቆይ የት ቦታ ይጫወት፣ በቀጣይ ሲዝን በአሞሪም ሲስተም ውስጥ የሚለውን ለማንሳት እንሞክር። እንግዲህ ባለፈው ሲዝን ላይ በአሞሪም በሶስት አራት ሁለት አንድ ላይ የጥልቅ አማካኝ ሆኖ ከስድስት ቁጥር ጎን ሆኖ ተመልክተነዋል። ከዛ ውጭ ደግሞ ከአጥቂ ጀርባ በግራ አስር ቁጥር ቦታ ሆኖ ተመልክተነዋል። እንግዲህ ብሩኖ የበለጠ ለቦክስ በቀረበው ቁጥር በጣም አደገኛ ተጫዋች ስለሆነ ኳሶችንም የመጨረሻ ኳስ በመስጠትም ሊሆን ይችላል፣ ከርቀት ሹቶችን በመሾት ሊሆን ይችላል፣ የዘገዩ ሩጮችም አድርጎ ቦክስ ውስጥ ገብቶ በማስቆጠርም ሊሆን ይችላል። በጣም አደገኛ ተጫዋች በመሆኑ ለቦክስ መቅረቡ የተሻለ ሊሆን ይችላል። ነገር ግን ያሉት አማራጮች አንደኛው በግራ አስር ቁጥር ላይ ነው። በግራ አስር ቁጥር ላይ ቀድሜ እንደጠቀስኩት ማቲያ ኩንያ መጥቷል። ሰው ማቲያ ኩንያ ደግሞ እዛ ቦታ ላይ ያለምንም ጥያቄ ሊጫወት እንደሚችል ግልጽ ነው። ያንዳንዱ እንቅስቃሴዎቹ እዛ ላይ የበለጠ ቤዝ ያደረጉ ነው። ሞር ኢፌክቲቭ የሚሆነው በዛ ቦታ ላይ ሲጫወት ነው። ነገር ግን ለወልብስ ኦፍ ኮርስ ማጥቃቱ ሙሉ ለሙሉ በእሱ ላይ የተመሰረተ ስለነበር በጥልቀት ወደኋላ ተመልሶ ኳስን ረዥም ርቀት ድሪብል እያደረገ የሚሄድም አይነት ተጫዋች ነበር። ኖሮፍ ከፓሰር ይልቅ የድሪብለር አይነት ባህር ያለው የቦል ኬሪየር አይነት ባህር ያለው ተጫዋች ነው ማቲያ ኩኛ ማለት ነው። ነገር ግን ዞሮ ዞሮ ሴንትራሊ ነው ቦል ኬሪ ለማድረግ የሚሞክረው በዋይድ በኩል አይደለም። ሴንትራሊ ቦል ኬሪ ሲያደርግ በሎንግ ስትራይድ ነው ኬሪ ለማድረግ የሚሞክረው፣ ኳሱን በረዥሙ እየገፋ ማለት ነው። ከዚህ በፊት የቦል ኬሪ አደራረጉን ወይ ድሪብል አደራረጉን ከዚህ ቀደም እንግዲህ የብራዚሉ አስደናቂ ተጫዋች ከሆነው ከካካ ጋ በማነጻጸር የሰራት ቪዲዮ አለ። እሱን መመልከት ትችላላችሁ። በጥልቀት ተመልሶ የወልቭስን ማጥቃት ዲክቴት የሚያደርግ አይነት ተጫዋች ነው። የበለጠ ኳሶች ወደፊት ድሪብል አድርጉ። ያቺ ሀፍ ስፔስ ላይ ነው በብዛት ግን ኦፕሬት የሚያደርገው። አሁን በምስሉ ላይ የምትመለከቱን ሂትማፑን ብንመለከት የማቴያ ኩኛን አብዛኛው ግራፍ ስፔስ ላይ ብዙ ጊዜ እንደሚያጠፋ ያሳየናል ማለት ነው። ብሩኖ ፈርናንዴዝም በግራሃፍ ስፔስ ላይ ስንመለከተው ነበር ባለፈው ሲዝን ላይ ከአጥቂ ጀርባ በነበረው ቦታ ማለት ነው። እዛ ቦታ ላይ እንዳይጫወት ኩንያ እዛ ቦታ ላይ መጫወቱ ስለማይቀር ያ ቦታ አይሆንም ማለት ነው ለብሩኖ ፈርናንዴዝ አንደኛው ኦፕሽን የሚሆነው እሱ ነበር። ሁለተኛው አማራጭ የሚሆነው እና ስተኛ ዘጠኝ ቁጥር ሊጫወት ይችላል። በዚህ ዓይነት አጋጣሚ ሊፈጠር የሚችልበት እድል አለ። በአንዳንድ አጋጣሚዎች ምናልባት ዩናይትድ የአዲስ የፊት አጥቂ ለማስፈረም እያሞከረ ነው። እዚህ ቀደም ከዩኬሬሽ ጋር ስሙ ሲያያዝ ነበር። ዩኬሬሽ የበለጠ አርሰናልን መርጧል ወይ አርሰናልን መጠበቅ መርጧል? የሚል ነገር ፊያት በመነሳቱ ምክንያት አሁን ሀሳቡ ወደ ሌላ ዞሯል። ሊያም ዴላፕን ፈልጎ ነበር። ሊያም ዴላፕ ኦፍ ኮርስ ወደ ቼልሲ ሄዷል። ከኢኪቲኬ ጋር ስሙ የተያያዘ ነው የሚገኘው ማለት ነው። እንደዚህ ማንም ተጫዋች ፊት መስመር ላይ መጣ ወይም ያለውም ራሽመስ ሆይሉንድ ወይም እንደ ዚርክዜም አይነት ተጫዋቾች ጉዳት በሚያጋጥበት ጊዜ አንደኛ ኦፕሽን ሊሆን ይችላል፣ እንደ ሐሰተኛ ዘጠኝ ቁጥር እንደ ሐሰተኛ ዘጠኝ ቁጥር ከሆነ በኋላ ማቲያ ኩንያ ጋም ቦታ እየተቀያየሩ የሚጮቱበት እድል ይኖራል ማለት ነው። አንደኛው ኦፕሽን የሚሆነው ይሄ ነው። ሶስተኛው ደግሞ ሶስተኛው ኦፕሽን እንግዲህ ባለፈው ሲዝን ላይ እንደተመለከት ነው። ከስድስት ቁጥሩ ጎን ሞር የአድቫንስ ስምንት ቁጥር አይነት ሚና ይዞ እንዲጫወት ማለት ነው። ብዙ ኃላፊነት ይኖረዋል በዛ ቦታ ላይ መጫወት። እሱ ሌላኛው ሶስተኛው ኦፕሽን ነው ማለት ነው። ግን ከእነዚህ ኦፕሽኖች የተሻለ አንድ ሌላ አማራጭ ሊኖር ይችላል ብዬ አስባለሁ። እሱን በኋላ ላይ መጠቀስ ይሆናል። ነገር ግን ያው ቀጥታ ስናስበው ማቲያ ኩኛ ከመጣ ብሪያን ቤሞ የሚመጣ ከሆነ ሁለቱ አስር ቁጥሮች ቦታ ይያዛሉ። ስለዚህ ምናልባት ብሩኖ የጥልቅ አማካይ ሊሆን ይችላል፣ ሞር አድቫንስድ ኤድ ከስድስት ቁጥሩ ጎን ሊሆን ይችላል ብለን ልናስብ እንችላለን። እዛ ቦታ መሆን ሆኖ መጫወት ለምን አይችልም? ለምን በዛ ቦታ ላይ መጫወት መቀጠል አይችልም? የሚል ከሚለው አንፃር የተወሰነ ነጥቦች ለማንሳት ሞክ ያ ለብሩኖ ተስማሚ ላይሆን የሚችልበትን ምክንያት ማለት ነው። አንደኛ በዛ ቦታ ላይ ለሚጫወት ተጫዋች ምን ያስፈልገዋል? የተፈጥሮ የቦል ኬሪንግ አቢሊቲ ይፈልጋል ማለት ነው። እንግዲህ ሮበን አሞሪ ወደ ስፖርቲንግ ከሄደ በኋላ መሀል ላይ ይጠቀማቸው የነበሩት ሁለቱ፣ አንዱ ስድስት ቁጥርና አንደኛው ደግሞ ሞር አድቫንስድ ኤት፣ ሊጠቀም የነበረው ስድስት ቁጥሩ ፓሊኒሃ ነበር። አድቫንስድ ኤዱ ደግሞ አሁን ማንሲቲ የሚገኘው ማቲያስ ዱኔዝ ነው ማለት ነው። ማቲያስ ዱኔዝ ጥሩ ቦል ኬሪ አቢሊቲ ያለው ተጫዋች ነው። ሞር ዲፌንሲቭሊ በደንብ ኮንትሪቢዩት የሚያደርግ አይነት ተጫዋች ነው። ሶ ከዚህ አንፃር እንደዚህ አይነት የቦልኬሪ አቢሊቲ በሚፈለገው ደረጃ በብሩኖ ላይ አናስተውልም ማለት ነው። በተለይ ደግሞ ረዥም ርቀቶችን ኳሶችን እየተሸክሞ የመሄድ የሚያስችል አቅም ማለት ነው። ከጥልቅ ይሄን ይዞ የሚሄድ የሚያስችል አቅም አይኖረውም ማለት ነው። አንደኛው ምክንያት ይሄ ነው፣ እዛ ቦታ ላይ መጫወት የማይችልበት። ሁለተኛው ደግሞ የፖዚሽናል ዲሲፕሊን ይጠይቃል ማለት ነው። ከስድስት ቁጥሩ ጎን እንደመገኘቱ ማለት ነው። ቅርጹን የቡድኑ ቅርጹን በመያዝ ሯጮችን ትራክ ማድረግ ያስፈልጋል፣ ኮንሲስተንትሊ ማለት ነው ያለማቋረጥ ይሄን ትራክ ማድረግ ያስፈልጋል። ብሩኖ ደግሞ ሩም ማድረግ የሚወድ ወይ በየቦታ መዞር የሚወድ የበለጠ ነፃነት አይነት የሚፈልግ አይነት ተጫዋች በመሆኑ ሪስክ ለመውሰድ የሚፈልግ አይነት ተጫዋች በመሆኑ ይሄ ደግሞ የበለጠ ጋፕ ስለሚፈጥር ከፖዚሽናል ዲሲፕሊን አንጻር በቂ አይሆንም ማለት ነው። ዲፌንሲቭ ሌላኛው ምክንያትስ ይሆናል ማለት ነው። ሌላኛው ደግሞ የበለጠ ወደፊት መግፋት የሚወድ አይነት ተጫዋች ነው። ይህንንም ኳስ እንደተገኘ በጊዜ ይህን ማድረግ የሚፈልግ አይነት ተጫዋች ነው ማለት ነው። የአሞሪም ደግሞ ስምንት ቁጥሮች የማጥቃቱን መከላከሉን፣ ባላንሱን በደንብ መጠበቅ አለባቸው ማለት ነው። ሶ ብሩኖ ደግሞ በባህሪ የበለጠ አድቫንስድ የማጥቃት ቦታዎች ላይ መገኘትን የሚወድ አይነት ተጫዋች ነው ከቢውልድ አፕ ፌዝ ላይ ከኋላ ብዙ ጊዜ ከማጥፋት ይልቅ ማለት ነው። ይሄኛው ሌላኛው ምክንያት አድርገን ልንጠቅሰው እንችላለን። ሪስክ የሚወስድ ከመሆኑ አንፃር ደግሞ ብዙ ተርኖቨሮች ሊከሰቱ ይችላሉ። የጥልቅ አማካኝ ከሆነ ደግሞ ተርኖቨሮቹ አደጋ ቡድኑ ላይ እንዲፈጠሩ እድል ይፈጥራል ማለት ነው። ከዛ በተጨማሪ ፊዚካሊ ደግሞ ያን ያህል ለሳጥን ሳጥን አይነት ተጫዋች ኖር የሚሆን አይነት አይደለም ብሩኖ ፈርናንዴዝ ማለት ነው። ከእነዚህ ነገሮች አንጻር የአድቫንስ ኤድ ፖዚሽን ብዙ አዋጭ ነው ብሎ መናገር ይከብዳል። ከሱ ይልቅ ሌላኛው አንድ አማራጭ አለ ብዬ የማስበው እንደ ሰርድ አስር ቁጥር እንደ ሶስተኛ አስር ቁጥር ቢሆን ማለት ነው። ኦልሬዲ ቡድኑ በሶስት አራት ሁለት አንድ ሁለት አስር ቁጥሮች አሉት የግራ አስር ቁጥርና የቀኝ አስር ቁጥር እንደ ሶስተኛ አስር ቁጥር ነገር ግን ሴንትራሊ ከሁለቱ አስር ቁጥሮች ጋር ሊንክ ሊያደርግ የሚችል አይነት ተጫዋች ቢሆን ማለት ነው። ኦፍ ኮርስ ሲጀምር ከስድስት ቁጥሩ ጎን ነው የሚሆነው። ነገር ግን ቡድኑ ኳስ በሚይዝበት ጊዜ ሞር ወደፊት ጠጋ ብሎ ሴንትራሊ ማለት ነው ከሁለቱ አስር ቁጥሮች ጋር ሊንክ ለማድረግ ይችላል፣ ወይ ደግሞ የትሪያንጉለር አይነት ሼፕ ለመፍጠር ይሞክራል ማለት ነው፣ መሀል ለመሀል ሆኖ። ይሄ አንድ ትልቁ ጥቅም የሚሆነው ብሩኖ ፈርናንዴዝ በጣም አደገኛ የሚሆንበት ምን አይነት ቦታ ሲገኝ ነው ብለን ብናነሳ፣ ይሄ ዞን ፎርቲን የምንለው ቦታ ነው። ምስሉ ላይ ትመለከቱት ዞን ፎርቲን የምንለው ቦታ ማለት የተለያዩ ውሳኔዎችን ለመወሰን የሚረዳ ደግሞ በጣም ትክክለኛ የሆኑ ፕሪሳይስ የሆኑ ፋይናል ፓሶችን ለመስጠት ሹቶችን ለማድረግ በሁል ጊዜም እዛ ቦታ ላይ አደጋ ለመፍጠር የሚያስችል ቦታ ነው ማለት ነው። በመስመሮች መሃል ኮንሲስተንትሊ አደጋ የሚፈጥር አይነት ተጫዋች መሆን የሚያስችልበት ቦታ ነው ማለት ነው። የተከላካይ የተጋጣሚ ቡድን የተከላካይ ስፍራ ተጫዋቾችን ማለት ነው የበለጠ ተጋላጭ የሚያደርግ ቦታ ነው። ሶ ብሩኖ ፈርናንዴዝ ምናልባት ከሁሉም የሜዳ ክፍሎች ሁሉ እዚህ ቦታ ላይ እጅግ በጣም የላቀ ተጫዋች ነው። ስለዚህ የበለጠ የእሱን አቅም ለመጠቀም እዚህ ዞን ፎርቲን ላይ ብዙ ጊዜ እንዲያጠፋ ማድረግ ያስፈልጋል ብዬ አስባለሁ። ከዚህ አንጻር ብሩኖን እንደ ሦስተኛ አስር ቁጥር እንዲሆንና የበለጠ ይሄ ዞን ፎርቲ ላይ የሚገባበትን እድል የበለጠ ማስፋት ማለት ነው። ሴንትራሊ ሌፍት እና ራይት ላይ ረዲ ኦኩፓይድ ስለሆነ መሀል ለመሀል ያለውን ቦታ ላይ ሞር ኦፕሬት እንዲያደርግ እድሉን መፍጠር ያስፈልጋል ብዬ አስባለሁ። እዛ ቦታ ላይ በመገኘቱ እነዚህ የዘገዩ ሩጫዎችን በቅርብ ርቀት ማድረግ ይቻላል። ቀድሜ እንደጠቀሱ ከኩንያና ከምቤሞ ጋር የበለጠ ሊንክ ማድረግ ይችላል ማለት ነው፣ ከሁለቱ አስር ቁጥሮች ጋር ማለት ነው። የተጋጣሚ ቡድን ተከላካይን የበለጠ አን ሎክ ለማድረግ ይረዳል። ፕላስ ደግሞ የፋይናል ሰርድ ላይ ቴምፖውን፣ የቡድኑን የማጥቃት ቴምፖ ዲክቴት ለማድረግ ያስችላል ማለት ነው። ከጥልቀት ቢውልዳፑን ዲክቴት ማድረግ ኮንትሮል ማድረግ አይጠበቅበትም። እዛ ወደ ፋይናል ሰርድ ወይ ደግሞ ከሚድሰርድ ጠጋ ብሎ ካለው ጀምሮ ያለውን የቡድኑ ማጥቃት እንቅስቃሴ በለጥ ዲክቴት ለማድረግ ይረዳዋል ማለት ነው። አንድ ብሩኖ ላይ ምናስተውለ ሌላኛው ቅድም የጠቀስኩት ር ሪስክ ያላቸው ፓሶችን ለማድረግ የሚሞክር አይነት ተጫዋች ነው። ይሄን ማድረጉን ቢቀጥልም ያን ያህል የቡድኑን ቅርጽ ያን ያህል ዲስታቢላይዝ አያደርገው ማለት ነው። ምክንያቱም ኦልሬዲ ወደፊት ጠጋ ብሎ ስለሆነ የሚገኝ ከሱ ጀርባ ድንገት ኳሱ ራሱ ቢበላሽ ወይም ተርኖቨር ቢኖር ያን ኳስ ለማስጠል የሚረዳ እድል ይኖራል ማለት ነው። ያን ያህል ተከላካዮን ኤክስፖዝ አያደርገው ማለት ነው። ከዛ በተጨማሪ ደግሞ ሴንትራሊ ሞር ኮምፓክት ሆኖ እንዲቆይና ይሄን ሶስት ማዕዘን ቅርጽ ለመፍጠር ይረዳዋል። ይሄ ደግሞ የበለጠ ሴንትራል ኤሪያ ላይ ኦቨርሎድ ለማድረግ እድል ይፈጥራል ማለት ነው። በተጋጣሚ ቡድን የመሃል ሜዳና የተከላካይ ስፍራ መካከል የሚገኘውን ቦታ ሞር ኦቨርሎድ ለማድረግ ይረዳል ማለት ነው። ቀድሜ እንደጠቀስኩት ደግሞ ሌላ የዘገየ ሩጫ ለማድረግም የሚረዳ ይሆናል ማለት ነው። ከዛ በተጨማሪ እዛ ቦታ ላይ ይሄ ዞን ፎርቲ የምንለው ቦታ ላይ ከትባኮች የማግኘት እድል ይኖራል ግቦች ለማስቆጠር ጥሩ ግብ አስቆጣሪ እንደሆነ ይታወቃል ብሩኖ ፈርናንዴዝ ሪባውንዶች ይኖራሉ ተገጭተው የሚመጡ ኳሶች ለማስቆጠር ማለት ነው ስለዚህ የበለጠ ጊዜውን እዛ ዞን ፎርቲ ላይ ባጠፋ ቁጥር ማለት ነው የበለጠ ግብ የመፍጠርም አደሴም ታይም ግብ የማስቆጠርም እድል የበለጠ ይጨምራል ማለት ነው አንድ ተጨማሪ መርሳት የሌለብን ቀድሜ እንዳልኩት ማቲያ ኩኛ የበለጠ ድሪብለር ነው ከፓሰርነቱ የበለጠ ማለት ነው። አሞሪም በዛ ቦታ ላይ በግራ ሃፍ ስፔስ ቦታ ላይ የበለጠ ፓሰር፣ ተከላካዩን ከአጥቂው ጋር የሚያገናኝ አይነት ተጫዋች ነው የሚፈልግ ማቲያ ኩኛ ይሄን ማድረግ ይችላል። የሚያደርገው ግን በአብዛኛው ኳሱን ተሸክሞ ወይ ደግሞ ቦል ኬሪ በማድረግ ነው። ፓስ ማድረግ ይችላል፣ ነገር ግን የኤሊት ፓሰር አይደለም። የአስር ቁጥር አይነት ባህሪ ያለው ፓሰር አይደለም። የበለጠ ሞር ቀድሜ እንዳልኩት ለድሪብል የማድረግ አይነት አቅም ያለው ምቤሞ እንደዚያ አይነት ታይፕ ተጫዋች ነው። ነገር ግን ብሩኖ ፈርናንዴዝ ግን የድሪብለር ታይፕ አይደለም። አስደናቂ የሆነ ፓሰር ነው። ድንቅ የሆነ ቪዥን ያለው የመጨረሻ ኳስ በአስደናቂ ሁኔታ ማቀበል የሚችል ነው ማለት ነው። ያን ፓሲንግ ኢለመንት በብሩኖ ፈርናንዴዝ ማግኘት የሚችላሉ ማለት ነው። በዛ ቦታ ላይ በመገኘቱ ምክንያት የበለጠ ከሁለቱ አስር ቁጥሮች ጋር በትሪያንግል ፎርም አድርጎ ይሄ ሊንክ አፕ ፕሌይ መፍጠር ሲችል የበለጠ ዞን 14 ላይ ደግሞ ጊዜ ማጥፋት ሲችል ይሄን የፓሲንግን አቅሙን የበለጠ ቡድኑ የፈጠረ አቅሙን መጨመር ይችላል ማለት ነው። ዩናይትድ ግብ ማስቆጠር ላይ ያለፉት ዓመታት ላይ በጣም ተቸግሮ ተመልክተናል። ስለዚህ የበለጠ ግብ ማስቆጠርም የግብ እድልም የበለጠ እንዲፈጥር የሚያስችለውን እድል ይፈጥርለታል ማለት ነው። ኳስ ከኳስ ጋር ነው። ከኳስ ውጭ የሚኖረው ኃላፊነትስ ብለን ብናነሳ ሴንትራሊ ከሚኖረው ቦታ አንጻር አንደኛው ከፕሬሲንግ አንጻር ማለት ነው። የበለጠ ቡድኑ እንግዲህ አሞሪ የሚፈልገው በተጋጣሚ የሜዳ አጋማሽ ላይ ቡድኑ ፕሬስ እንዲያደረግ ይፈልጋል። እሱ ያን ፕሬሲንግ መስራት ይችላል። ብሩኖ ፈርናንዴዝ ከኳስ ውጭ ጠንካራ ሰራተኛ ነው። በዚህ የሚታማ አይደለም። ስለዚህ ያኛውን ፕሬሲንግ ሊመራ ይችላል፣ ወይ ደግሞ በዙሪያው ካሉት የቡድን አጋሮቹ ጋር ይሄንን መተግበር ይችላል ማለት ነው። ከዛ በተጨማሪ ደግሞ ፓሲንግ ሌኖችን ማቋረጥ ይችላል ወይ ደግሞ ይሄ ቨርቲካል ኦፕሽኖችን ወደ መሀል ሜዳ የሚላኩትን ማለት ነው። ብሎክ ማድረግ ይችላል ማለት ነው። ስለዚህ ተጋጣሚ ቡድን ወደ መስመር እንዲወጣ ዋይድ እንዲወጣ የማስገደድ እድል ይኖረዋል ማለት ነው። ስለዚህ እነዚህ ፓሶችን ማቋረጥ ያስችለዋል ማለት ነው። ከዛ በተጨማሪ ሞር ኮምፓክት ሆኖ ሲቆይ በዛ ቦታ ላይ ማለት ነው ሴንትራል ፕሮግሬሽን የተጋጣሚ ቡድን ሴንትራል ፕሮግሬሽንም ለመከልከል ያስችለዋል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ፕሬሲንግ ትራፖችን ለመፍጠር ያስችለዋል ማለት ነው። እንደ አስፈላጊነቱ ከፊት መስመር ተጫዋችና ከመሀል ሜዳ ተጫዋቾች ጋር አንድ ላይ በመሆን እነዚህ አይነት የፕሬሲንግ ትራፖችን ክሬት ለማድረግ ወይም ለመፍጠር ያስችለዋል ማለት ነው። ከኳስ ውጭ ደግሞ እነዚህን ኃላፊነቶች መስጠት ይችላል ማለት ነው። ነገር ግን ይህን ሲያደርግ ከሱ ጀርባ አንድ በጣም ጥሩ ስድስት ቁጥር ያስፈልገዋል ማለት ነው። ሰፊ ስፔሱን መከላከል የሚችል ስድስት ቁጥር የሴንትራል ፖዚሽኑ በደንብ መቆጣጠር የሚችል ሆልድ ማድረግ የሚችል ሞር ዲሲፕሊንድ የሆነ ማለት ነው ካውንተር ከመጀመራቸውን በፊት ሊሆን ይችላል ማስቆም የሚችል አይነት ተጫዋች። ኳስ ደግሞ ቡድኑ በሚይዝበት ጊዜ ደግሞ ቢውልድ አፕ ፌዙ ላይ ማለት ነው አንደኛ ወደፊት የመውጫ አማራጭ፣ የአውትሌት አማራጭ፣ የመጀመሪያው የአውትሌት አማራጭ መሆን የሚችል አይነት ተጫዋች፣ ፖዚሽናል ባላንሱን ማለት ነው ከዊንግ ባኮቹ ጋር ሜንቴን ማድረግ የሚችል ይዞ ማቆየት የሚችል አይነት በደምብ ጥሩ ስድስት ቁጥር ያስፈልገዋል ማለት ነው። ዩናይትድ ምናልባት በስብስብ ውስጥ ከሌ ብሎ መጥቀስ ያስቸግራል። ኡጋርቴ ይሄን የሚመስል አይነት ሚና በተወሰነ መልክ ስፖርቲንግ እያለ ለመወጣት ሞክሮ ነበር። ነገር ግን ኡጋርቴ ያን ያህል የሲቲንግ ነምበር ሲክስ ነው ብለን የምንገልጸው አይነት ተጫዋች አይደለም። የበለጠ ኢነርጀቲክ የሆነ በሞር ፕሬስ ሲያደርግ ወደፊት ሄዶ ጫና ፈጥሮ ኳስ ለመቀበል የሚሞክር አይነት ነው እንጂ ኋላ ለተከላካዩ ሽፋን ሰጥቶ እንደ ሲቲንግ ነምበር ሲክስ ሆኖ ሰፊ ኤሪያዎችን ለመከላከል የሚሆን አይነት ተጫዋች ነው ብዬ አላስበም። ስለዚህ እዛ ቦታ ላይ ምናልባት ተጫዋችን የሚያመጡበትን መንገድ ማሰብ ይጠበቅባቸዋል። ምናልባት ደግሞ የተወሰነ ማሻሻል የሚቻል አማራጭ ካለ ከዛም አንጻር ይህን ማድረግ ሊጠበቅበት ይችላል። ነገር ግን ኢፌክቲቭ እንዲሆን ይሄ ብሩኖ ቦታውን ለቆ ያኛውን አስር ቁጥር ቦታ ላይ ሴንትራሊ እንደ ሶስተኛ አስር ቁጥር በሚሆንበት አጋጣሚ የሚፈጠረውን ከጀርባ ያለውን ክፍተት በደንብ አድርጎ ፖዚሽኑን ጠብቆ በቂ የመከላከል ሽፋን ለኋላ መስመር ተጫዋቾች መስጠት የሚችል ጥሩ ስድስት ቁጥር ግን ያስፈልገዋል ማለት ነው። ሶ ብሩኖ ፈርናንዴዝ በዚህ በአሞሪም ዩናይትድ ስር ከማቲያ ኩንያ እና ከብሪያን ምቤሞ ጋር ያለምንም ችግር አንድ ቦታ ሊጫወትበት ይችላል ብዬ ማስበው ይሄ ዞን ፎርቲን አካባቢ ቀረብ ብሎ ሶስተኛው አስር ቁጥር ሆኖ በመጫወት ይመስለኛል ማለት ነው። አንደኛው ምናልባት የተወሰነ ከማቲያ ኩንያ ወልቭስ ላይም ቀድሜ እንደጠቀስኩት የበለጠ ማጥቃቱን ዲክቴት ማድረግ የሚፈልግ አይነት ተጫዋች ነው። ብሩኖ ፈርናንዴዝ በተመሳሳይ ሁኔታ ይህን ማድረግ የሚፈልግ አይነት ተጫዋች ነው። ነገር ግን ይሄ መናበብ ያስፈልገዋል ማለት ነው። ከዚህ አንጻር የበለጠ ብሩኖ እዛ ወደ ፋይናል ሰድ ማጥቃቱ በቀረበ ቁጥር ጨዋታውን የበለጠ ወይ ማጥቃቱን ዲክቴት ማድረግ ይጠበቅበታል። በዛ አጋጣሚ ደግሞ ከማቲያ ኩኛ ጋር በቂ የሆነ መናበብ ያስፈልገዋል ማለት ነው። ይሄ ወደፊት ቀረብ ያለ ሴንትራሊ እንደ ሶስተኛ ስብ ቁጥር አንደኛው የተሻለው አማራጭ ሊሆን ይችላል ብዬ አስባለሁ። ብሩኖ ፈርናንዴዝ በዚህ አሞሪም ሲስተም ውስጥ ከማቲያ ኩንያ ጋር ያለምንም ችግር መጀመሪያ አሰላለፍ ውስጥ ተስማምቶ ሊጮትበት የሚችለው ቦታ ማለት ነው። እናንተ ምን ታስባላችሁ? ብሩኖ ፈርናንዴዝ የትኛው ቦታ ሞር ፊት ያደርጓል ብላችሁ ታስባላችሁ? እስኪ በሀሳብ መስጫው ላይ አስቀምጡልኝ። በተረፈ ላይክ ሼር ሰብስክራይብ አድርጉ። ብዙ ቦታ እንድንደርስ አድርጉ። ለምትሰጡኝ ማስተያየት ሁልጊዜም ከልብ ከልብ አመሰግናለሁ። መልካም ጊዜ